ወሳ ቤተሰቦች እንዴት ናችሁ? ዛሬ እንግዲህ አዲስ ነገር ይዤ ቀርብ ያለው ሁልጊዜ ቀን በቀን በተቻለ መጠን ትናንትና በስፖርቱ ዓለም ምን ተደረገ የሚባሉ ዝግጅቶች ይዤ ለመቅረብ እያሰብኩኝ ነው፣ እና ዛሬም ደግሞ ሰኞ እለት ምን ተፈጸመ ብግኩራሱ የሚለውን ሰብሰብ ሰብሰብ ባድርጌ እንግዲህ እንደሚከተለው አቅርቤላችኋለሁ። ተከታተሉ። እርሊንግ ሃላንድን ሊያስቆሙ የሚችል ምድራዊ ኃይል አልተገኘም። እንግዲህ በሲቲ ከተገኙት ሀያ የፕሪምየር ሊግ ግቦች እስካሁን አስራ ሶስቱን እሱ ነው ያስቆጠረው። ቀጣይ ታፕ ስኮር ፎር ማንስሪ እንግዲህ ማን ነው ብላችሁ ብትጠይቁ ኦን ጎል ነው። ከዛ ውጭ ያሉት እንደ ሬነርስ እንደ በጣም ብዙ ተጫዋቾች ያሉ ቸሪኪ አንዳንድ ጎል እያስቆጠሩ ሃላንድን የራሱን ሪከርድ የሚሰርበው ይመስላል። አሰልጣኛቸውን ያባረሩት ወልቭሶች እንግዲህ ጋሪ ኦኔልን የድሮ አሰልጣኛቸውን ወይም ደግሞ ቴንሃግን ለመቅጠር በጣም በጣም እየጣሩ ይገኛሉ። ይህንንም ከቀጣይ ሳምንት በፊት ከቀጣይ ፕሪምየር ሊግ ጨዋታቸው በፊት ለመፈጸም በጣም ጥረት ላይ እያገኙ ይገኛሉ። እኔ ግን ቴንሃግ የሚያዋጣቸው አይመስለኝም የሚሻላቸው ጋሪ ኦንል ነው ላለሁ አርሰናል ተስፈኛው ተጫዋች ማክስ ዳውመን እንግዲህ ከአርሰናል ጋ የሚያቆየውን ስምምነት መፈራረም ጫፍ ላይ ደርሷል። ይህ ተጫዋች በብዙ ክለቦች እየተፈለገ ነው። ብዙ ብር ማግኘት የሚችልበት እድሎችም ነበሩት ግን አርሰናል ለመቆየ ተስማምቷል። 17 ዓመት ሲሆኑም ፕሮ ካንትራክት ከአርሰናል ጋር ህጋዊ ውል ይፈርማል ማለት ነው። ቫን ዳይክ እንግዲህ ስለ ዋይን ሩኒ ሀሳብ አስተያየት ተጠይቆ በጣም ቀሽም አስተያየት መሆኑን የሚመስል መልስን የመለሰ ዋይን ሩኒ እንግዲህ እንደሚታወቀው ሊቨርፑሎች በጣም በተቸገሩበት ሰዓት ያለፈውን አምስት ስድስት ሳምንት ከአስቶንቪላ ከማሸነፋቸው በፊት የነበረውን ጨዋታ ላይ በጣም የመሪ ያጣ ቡድን ይመስላል። በጣም ፊታቸው ላይ የሚያሳዩት አድራጎቱ የፊታቸው ኤክስፕሬሽን በጣም ደካማ ነው ብሎ ነበረ። ይህንንም ቫን ዳይክ እንደማይቀበለው እና የዛሬ ዓመት ዋንጫ ሲበሉ የት እንደነበረ የሚያሳብቅ መልስን የሰጠ